ውርተ መልካቾቻችን ዛሬ ለየት ያለ ቆይታ እናደርጋለን። ጥበብና ሀገር፣ ጥበብ ለኢትዮጵያ ማንሰራራት በሚል መሪ ሀሳብ ከጥበበኞች ጋር ውይይት ተጀምሯል። ይህንም መሰረት በማድረግ ደግሞ ከባህልና ስፖርት ሚኒስትር ዴታ ነብዩ ባዬ ጋር አጥር ያለ ቆይታ እናደርጋለን። ከእኛ ጋር አብራቸው ቆይታ ታደርጉ ዘንድ በማስቀደም በአክብሮት ጋብዛለሁኝ። እጅግ አርጌ ነው ማመሰግነው፣ ፈቃደኛ ስለሆኑ ስለ ጊዜውትም ጭምር አመሰግናለሁ። ስለ ጋበዛችሁ። በኢትዮጵያ ሀገር መንግስት ግንባታ ታሪክ ውስጥ ጥበብ ሚናዋምን ነበር ማለት እንችላለን? ጥበብ እራሷ ምንድናት? የሚለውን ሀሳብ አንስቶ መመልከት ይሄንን ነገር በደንብ ይፈታዋል። ጥበብ በሁሉም ሀገር ውስጥ እኛ አፍ ለመፍታት ቋንቋ ለመማር የምንጠቀምበት፣ አካባቢያችንን ለመግለጽ፣ የምንኖርበትን መልካ ምድር ለመረዳት፣ ከየት መጣነታችንን ለማወቅ፣ ወዴትስ ልንሄድ እንችላለን የሚለውን ተስፋችንን ለመተለም የምንጠቀምባቸውን ማህበረሰባዊ ጥበቦችንም ጭምር የሚያካትት ነገር ነው። ይሄ ሲሆን ነው በደንብ ስኮፕ ልንረዳው የምንችለው። በጥበብ ተስፋ ይሰራል፣ በጥበብ ሀገር ይሰራል። አንድ ልጅ አድጎ ኢትዮጵያን እወዳት አለሁ፣ ኢትዮጵያን እሞትላት አለሁ፣ ኢትዮጵያን አገለግላት አለሁ የኔ አንጡራ አገሬ ናት፣ አንጡራ ሀብቴ ናት፣ የእናት አባቴ ሀገር ናት፣ ልጅ ወልጅ የምኖርባት ሀገር ናት ብሎ ለማሰብና ምስል ለመስራት ሲፈልግ ያቺ ኢትዮጵያ በአይምሮ ውስጥ ቅድም ባልኩ ማህበራዊው እና ዘመናዊ ጥበብ የተሰራች ናት በአብዛኛው። እኛ ለምሳሌ የምናድግበት ዘመን ያልኩህ በሙሉ ማህበራዊ ጥበቦች ኖረው በቴሌቪዥን በሬዲዮ ደግሞ ስናይ ነጋሽ ጥላሁን፣ ጥላሁን ገሰሰ ኢትዮጵያን፣ እነ ብዙነሽ በቀለ፣ እነ ሂሩት በቀለ፣ ቴዎድሮስ ታደሰ፣ ነጋሽ መሀሙድ እና አለማየሁ ሸቴ እነኚህ በሙሉ ኢትዮጵያን የሳሉበት መንገድ እያለቀሱ ያዜሙበት መንገድ ይሄ ነው ሀገርን የሚስልልህ። አንደበት ለመናገር ስትፈለግ ኢትዮጵያ ሀገራችን ብለህ ስትል ነው፣ ያቺ ሀገር ግዘፍ ነስታ በስሜት ተዋስታ የልጆች ሀገር ተስፋዬ ናት ብለህ የምትይዛት ጥበብ በሰጠህ አንደበት ነው። ጽሑፍ የተጻፉት ልብ ወለዶችን እያየህ ምስል እየከሰትክ ነው ሀገር የምታውቃት እና ጥበብ በጣም ሀይለኛ የሆነ የሰው ልጅ የአእምሮ ውጤት ነውእና በዚህም ምክንያት አሁን ባልኩህ መንገድ ሀገርን ይሰራል፣ ሀገርን ይስላል። እንደው ውስጥ ይህንን ጉዳይ ከዓለም አቀፍ ተሞክሮዎችም ጋር አዋስተን ብንመለከተው ምን ያሳየናል? ምን ይመስላል? ዓለም አቀፍ ተሞክሮ በሀገረ መንግስት ግንባታዎች ጥንታዊ ግሪክ እንግዲህ የዘመናዊ ጥበብ መነሻ ተደርጎ በአብዛኛው ይወሰዳል። እኛ ደግሞ አፍሪካ ደግሞ የጥበብ ሰዎች ኢትዮጵያን፣ ግብጽን፣ ሴኔጋል፣ ናይጄሪያ ስልጣኔዎች በአጠቃላይ ምንጭ ናቸው እንላለን። ግን ደግሞ በጣም ርቱዕ በሆነ መንገድ የጥበብ አስተዋጽኦዎች የታዩባቸው፣ የፈነደቁባቸው፣ በጣም ትልቅ ሆኖ የታዩባቸው ሀገራት አሉ፣ ማንም ሰው የማይክደው። ለምሳሌ አሜሪካ የሆሊውድ የፊልም እንቅስቃሴ የአሜሪካን ሀያልነት ልዕለ ሀያልነት በሶፍት ፓወር ለዓለም በደንብ ያሳየ ነው። ብዙ ጊዜ የአንድ ልዕለ ኃያል ሀገር ተጽዕኖ በሶፍት ፓወር ሲገለጽ የዛን አይነት አነጋገር፣ የዛን አይነት አለባበስ፣ በዛ ሀገር የሚመረት ምርትን ከፍ አድርጎ የመመልከት ማነሩን በሙሉ መውሰድ ያንን የስልጣኔ ቁንጮ አድርጎ የመውሰድ በብዙ ጦርነቶች ውስጥ አሜሪካ ሁል ጊዜ አሸናፊ መሆኗን አላለም። በምድር ጦርነት እንኳን ባይሳካላት በፊልሙ ዓለም ልዕላያል መሆኗን ሄጂሞኒክ ሀሳቧን በደንብ መስራት መግለጽ የምትችልበት አቅም ታይቷል። ሴኔጋል አፍሪካ ውስጥ ብትወስድ ሴዳር ሴንጎር የሚባል በጣም ትልቅ መሪ ነበረ እና ራሱም ገጣሚ ነበረ፣ ግጥም የሚጽፍ ነበር እና አሁን በሴኔጋል በፊልምም በስነ ጽሑፍም በምንም ላለው ትልቅ የስነ ጥበብ ውጤት ትልቅ አስተዋጽኦ ያደረገ ነው እና ሴኔጋላውያን አሁን በአፍሪካ ውስጥ ዳካር ትልቅ የጥበብ ማዕከል ተደርጋ ትወሰዳለች። ያ ትልቅ ለህዝቡም ጠቅሟል፣ ዘመናዊ ለሆነ አስተሳሰባቸውም ብዙ ረድቷል። ቻይና በጣም ብዙ የጥበብ ውጤት ያለበት ነው። ህንድ ምሳሌኛ የህንድ ህንድን እዚሁ ቁጭ ብለን በህንድ ፊልሞች ተመልክተናል። ቋንቋቸውን የሚናገሩ ልጆች መርካቶ በፒያሳ አካባቢ በየቪዲዮ ቤቶቹ አሉ። ሌሎች ቤታቸውን ቁጭ ብለን ህንድ ፊልም አይተው የሚናገሩ አሉ። የቱርክ ፊልሞች እንደዚሁ የቱርክ ቋንቋ በአሁኑ ጊዜ በጣም በጣም በሰፊው ሰርተውበታል። ቱርኮች እነኚህ ሀገራቸውን በማስተዋወቅ ባህላቸውን በማስተዋወቅ ይሄ ደግሞ ይደመርና ኢኮኖሚያዊ ጥቅም የባህል ጥቅም ብቻ ሳይሆን ኢኮኖሚያዊ ጥቅምም የሚያመጣ ይሆንላቸዋል። እነዚህ እንደው በጣም ብዙ ሀገራትን ማንሳት ይቻላል። እነዚህን ሁሉ ደምረን ስንመለከተው የእኛም ያለፉት ተሞክሮዎቻችን ዓለም አቀፍ ተሞክሮንም ስንመለከተው እንዴት ነበር ስንጠቀምበት የነበረው በቀጣይ ስ እንዴት ነው የመጠቀም ፍላጎት ያለው የሚለውን እናንሳና ደግሞ እየተደረገ ወዳለው ውይይት እንመጣለን። እኛም ሀገር ብዙ ብዙ ብዙ አስተዋጽኦ አለው ጥበብ በየዘመናቱ ቅድም እንደነገርኩ ከባህላዊው ጥቅም ባለፈ በየመንግስታቱ ብዙ ስራዎች ተሰርተዋል። በተለይ ከአድዋ ጦርነት በኋላ ብዙ የዘመናዊ የጥበብ እንቅስቃሴዎች ተደርገዋል። ዳግማዊ ምኒልክ የፊልም ጥበብን አስገብተዋል ወደ ኢትዮጵያ ለመጀመሪያ ጊዜ እንደውም፣ ከመጣ በኋላ ሴጣን ቤት ተብሎ አሁን የሚጠራው የፊልም ጥበብ ለመጀመሪያ ጊዜ ከመጣ በኋላ ፊልሙ በስክሪን ላይ ሲታይ የተፈጠረውን የባህል ግጭት የሚያሳይ አጠራር ነው። ከዛ በኋላ የቲያትር ጥበብን በሰፊው በተለይ በሁለተኛው የጣሊያን ጦርነት ጊዜ በጣም ተጠቅመንበታል። የኢትዮጵያ ህዝብ የሀገር ፍቅር ማህበር የሚባለው ዩኤል ዮሐንስ በኋላ በጣም አጠናክረው የሄዱበት፣ ቀደም ሲል ግን እንደ መኮንን ሀብተወልድ የመንግስት ኃላፊም ሆነው ራሳቸውም ደግሞ በድርሰት ውስጥ እየገቡ ብዙ የሰሩበት ነው። መኮንን ሀብተወልድ የሀገር ፍቅር ማህበር ብለው ሲሉ መጀመሪያ ሰዎች ተሰብስበው ዲስኩር ንግግር ከዛ ደግሞ ግጥሞች፣ ከዛ ፉከራዎች የመሳሰሉ እና ጣሊያንን ለመመከት የሀገር ፍቅርን ለማሳደግ ጥበብን እንደ አንድ የትርክት መመስረቻ አድርገው በጣም ሰርተውበታል። ከዛ በኋላ በደርግ ጊዜ እንደዚሁ በጣም ብዙ የኪነት የደርግ ደግሞ የሚገርመው ከቀበሌ ጀምሮ የኪነት እንትኖችን መስርቶ በነበረው ርዕዮተ ዓለም ለሀገር የሚጠቅሙ በጣም ብዙ ስራዎች ተሰርተዋል። ብዙ ሰዎች ከዛ ውስጥ ወጥተዋል። ከያንያን በጣም ብዙ ከያንያን ወጥተዋል። አሁን የምታያቸው አብዛኛዎቹ ከዛ እንቅስቃሴ ውስጥ የወጡ ናቸው። በካሴቶች ውስጥ ብዙ ሰዎች አንዳንዶች በትችት ያነሱታል፣ በመልካምም ያነሱታል። እያንዳንዱ ካሴት በሚወጣበት ጊዜ በሙዚቃ አንድ የኢትዮጵያ ዘፈን ማውጣት ግዴታ ነበረ እና በሱ ምክንያት ነው ዛሬ ስለ ሀገር የምንሰማቸውን ሙዚቃዎች ያገኘ ነው። በዛ በነበረው ሁኔታ ነው እነዚህ በእነኚህ ውስጥ ዘመኖች ሁሉ ውስጥ ሁሉ ምንማረው ነገር አለ። ከአንዱ ድክመት ከአንዱ ጥንካሬ ምን ወስደዋል። ባለፉት ስድስት ዓመታት ውስጥ በለውጡ ዘመን በጣም ብዙ ስራዎች ተሰርተዋል። ለምሳሌ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኃላፊነት ከመጡ በኋላ ካነጋገሯቸው የመጀመሪያ የሕብረተሰብ ክፍሎች ውስጥ ቀዳሚዎቹ ከያኔ አልነበሩ። በጠቅላይ ሚኒስትር ጽህፈት ቤት 1500 አካባቢ የሚሆኑ ከያንያን ታዋቂ ትልቅ ከያንያንን ሰብስበው ባላቸው የጥበብ ጉዳይ ላይ ፕሬዘንቴሽን አቅርበው እነሱም እንዲጠይቁ የሚያሳስቧቸውን የሚመኟቸውን፣ ሊደረጉ ይገባሉ የሚሏቸው ነገሮች ሁሉ እንዲያቀርቡ እድል ሰጥተዋቸው ነበረ። ከሱ መነሻነት በጣም የተሰሩ በጣም ጥሩ ጥሩ ነገሮችም አሉ። ለምሳሌ በኢትዮጵያ የስርዓተ ትምህርት ታሪክ ውስጥ የክዋኔና የእይታ ጥበባት ትምህርት ከአንደኛ ክፍል እስከ 12ኛ ክፍል ድረስ አሁን እየተሰጠ ነው። በወዳጅነት ፓርክ፣ በንጦጦ ፓርክ ከዛም በኋላ በገበታ ለሀገር ፕሮጀክት የተሰሩት ፓርኮች ውስጥ በአጠቃላይ አንፊቲያትሮች፣ የሙዚቃ ማቅረቢያ ቦታዎች፣ የጥበብ መከወኛ ስፍራዎችን እንደዚሁ ጥያቄዎች ስለነበሩ እነሱም እንደዚሁ በየቦታው ተሰርተዋል ማለት ነው። እንደው አሁን ላይ ደግሞ የሚካሄደው ይህ ከጥበብ ባለሙያዎች ጋር የሚደረገው ሀገራዊ ውይይት ምንድን ነው? በዋነኛነት የሚጠበቀው ከዚህ ውይይት ውስጥ ከወረዳ ጀምሮ በኢትዮጵያ ውስጥ ያለው የጥበብ እንቅስቃሴ፣ በአማተር የጥበብ እንቅስቃሴ፣ በታዳጊዎች የጥበብ እንቅስቃሴ፣ በባህላዊ የጥበብ እንቅስቃሴ የሚደረገው ነገር በሙሉ ምን አይነት መልክ አለው? እዛ ውስጥ የሚሳተፉት ውስጥ ጠቢባን ምን ሀሳብ አላቸው? እንዴት ነው የሚመለከቱት? አስተዋጽኦ ስ እያደረጉ ነው ወይ ሀገር በምትፈልገው ደረጃ? አሁን ምን ያህል ተውኔቶች ውስጥ የትኛው ነው ስለ ሀገር የሚሰራው? ብዙ ፊልሞች ስንሰራለን፣ ከነዛ ውስጥ የትኛዎቹ ናቸው የሀገር ጭብጥና ሀገርን ከፍ አድርገው የሚሰሩት? ብሔራዊ ጥቅም ላይ ተመስርተው የሚሰሩት ምን ያህል ናቸው? ሶ ይሄ ኃላፊነት በጥበብ ውጭ በእኛ በኩል ደግሞ ምን እያደረግን ምን እየደገፍን ነው እውቀት በማስራጨት ረገድ በፖሊሲ በመደገፍ ረገድ መሰረተ ልማቶች በማስፋፋት ረገድ፣ ቅድም ካልኩ ደግሞ ምን ተሰርቷል ምን ይጎላል የሚለውንም መወያየት ያስፈልጋል። ይህ ስድስት ዓመት ከመጣ በኋላ አሁን ደግሞ ቆም ብሎ ምን ምን ነገሮች አሉ ብሎ ተመልክቶ ለዚች ትልቅ ሀገር የሚገባና የሚመጥን የጥበብ ስራ ቀጥሎ እንዲሰራ ለማድረግ የተዘረጋ የውይይት መድረክ ነው ማለት ነው እንግዲህ። አሁን ቀድመው የጀመሩ ክልሎች አሉ። ይሄን ቅዳሜና እሁድና ለመጪዎቹ ሁለት ሳምንታት በወረዳ ደረጃ በዞን ደረጃ በከተሞች ደግሞ በወረዳ በክፍለ ከተማ በክልል በከተማ እያለ መጥቶ በፌዴራል ደረጃ መጨረሻ በትልቁ ውይይት ይደረጋል። ይሄ ትልቅ እድል ነው። ሁሉም አካባቢ ያሉ የጥበብ ሰዎች በነዚህ ውይይቶች ውስጥ እየተሳተፉ ለሀገር ያላቸውን አስተዋጽኦ እንዲያመላክቱ ያሉባቸውን ሀሳቦች፣ የሚመኟቸውን ነገሮች፣ መሆን የሚገቡትን ነገሮች በሙሉ ኢትዮጵያን ማዕቀፍ አድርገው ኢትዮጵያን ሀሳብ ማሸራሸሪያ አድርገው እንዲሳተፉ ጋብዛለሁ። ለጊዜውም ለሀሳቡም እጅግ አድርጋ አመሰግናለሁ። እኔም አመሰግናለሁ።